ጤና ይስጥልኝ። ዛሬ ደግሞ ማሳያችሁ እንዴት አድርገን ጥልፍ እንደምንጨምር ነው። ይሄ የጥልፍ አጨማመር ኬኤፍቢ ይባላል፣ ወይ ደግሞ ኢንክሪዝ ዋን። አሁን ላሳያችሁ። ትጠልፋላችሁ፣ አንድ ኒት ስቲች ከጠለፋችሁ በኋላ አታሾልኩትም፣ ወደ ኋላ ትመጡና በጀርባው በኩል እንደዚህ በጀርባ በኩል ትገቡና ድጋሚ ሌላ ትጠልፋላችሁ። በአንዱ ጥልፍ ሁለት ጠለፍን ማለት ነው። ስለዚህ አንዱ የነበረው ሁለት ሆነ። አሁንም ደግሜ ላሳያችሁ። ኒት ስቲች እንጠልፋለን። ከጠለፍን በኋላ አናሾልከውም። እዛው ጥልፍ ላይ በጀርባው ሄድና በጀርባ እንገባለን፣ እዛው ጥልፍ ላይ ከዛ ደግመን አንድ እንዳልፋለን። አሁንም ቀስ ብዬ ላሳያችሁ።